እንደምትመረጃለኝ እሱም ወደ ዱባይ ዛሬ የሚመጡ ልጆች እንዳሉን የተመለሱት፣ እንደምትታዩት ወንዶች ሴቶችም እንዳሉን የተመለሱት በጣም ነው የሚያሳዝነው። እኔ ለጓደኛዬ ትኬት ቆርጬ ነበረ። ያው እሷም በአስ እና ትኬት ቪዛ ይቀበላሉ። ከዚያም በቃ ኤክስ እየሰረዙ ተመለሱ፣ ግቡ ወደ ቤታችሁ እያሉን የመለሷቸው በቃ በጣም ያሳዝናል። ሰላም ሰላም፣ ቤተሰብ ጓደኞቼ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን እንግዲህ ዱባይ እንግዲህ ወንዶቹ ብዙ ወንዶች እንዳይገቡ ተደርጓል ተዘግቷል ማለት ነው። የወንዶች ጥሩ ነው የተደረገው ማለት ይዘጋ ሙሉ በሙሉ ይዘጋ ማለት ሳይሆን ሰው ልጅ ግዴታ ከአገሩ ወጥቶ መስራት አለበት፣ መንቀሳቀስ አለበት። ግን በህጋዊ መንገድ ነው መሆን ያለበት። ዘንድሮ እንደ ጉድ አይታቸዋል። እንግዲህ ወንድሞቻችን እንዴት እንደተሰቃዩ አራት መቶ አራት መቶ ሀምሳ ሺህ ብር እያወጡ ደላላ እያመጣ መንገድ ላይ ይጥላቸዋል። እየተራቡ እየተሰቃዩ እንደው ዘንድሮ ዱባይ ነው ወይስ ሊቢያ እኮ ነው የሆነ ዘንድሮ ማለት ነው አይታቸዋል። በዚህ ሙቀት ስንቶቹ ደግሞ ህይወታቸው አልፏል። በደግ ደግ ኢትዮጵያውያን ደግሞ በመተባበር ከዛ በስንት መተባበር ወደ ሀገር ቤት የገቡ አሉ፣ ወደ ስራም የገቡ አሉ። ያው ህጋዊ በህጋዊ እንዲሆን ይመስለኛል። አሁን ዱባይ ወንዶች መምጣት ቆመዋል። ግን የገረመኝ የሴቶች ነው። የሴቶች እንግዲህ ምን እንደሆነ ያላውቅም። የሴቶችን ብዙ ሴቶች እንግዲህ እንዳያቸዋት እንዳያችሁ ማለት ነው ከኤርፖርት እየተመለሱ ነው። በጣም ማለት ያሳዝናል። ቪዛ መጥቶላችሁ ቲኬት ተቆርጦላችሁ ከኤርፖርት ስትመለሰው ያለው ስሜት በጣም ከባድ ነው። ራሴን ቤተሰቦቼ ልለውጥ ብሎ እንግዲህ ሊወጡ ስል ከኤርፖርት ስትመለሱ በጣም ነው የሚያሳዝነው። እንግዲህ ምንድን ነው መንግስት ነው እንደዚህ እያደረገ ያለው አሉ በኤጀንሲ በኤጀንሲ እንዲሄዱ በህጋዊ ሆኖ እንዲሄዱ። አሁን እነዚህ የተመለሱት በፍሪ ቪዛ ምናምን ተብሎ የሚገቡ ናቸው። እና ህጋዊ እንትን ከኤጀንሲ ጋር ህጋዊ እንትን በህጋዊ ኤጀንሲ የሚሄዱት ናቸው አሉ የሚያልፉት ማለት ነው። እንትናቸው ይታያል አሉ፣ ቪዛቸው ምናምን። እያንዳንዱ ነገር ኦንላይን እንዳለ ቼክ ነው የሚደረገው እዛው በኮምፒውተር ማለት ነው። በብዛት ደግሞ ቪዛቸው ኤዲት የተደረገ ነው አሉ። እና ያሳዝናል። በቅርቡ እንደሚከፈት ተስፋ እናደርጋለን። ምክንያቱም በጣም አስቸጋሪ ነው። በአሁኑ ሰዓት ኢትዮጵያ ውስጥ ሰው አይሰደድም አይባልም። ወዶ አይደለም ሰው የሚሰደደው። ያለው ነገር እያየን ነው። ስራ የለም። ሰው ተመርቆ ተመርቆ ቁጭ ብሏል። ግን በተለይ ወንዶች ማለት ነው። ሴቶች ቢያንስ የስራ እድልም የትማረብ ሀገር እነሱ ስራ እድል ስላላቸው ይሄዳሉ። ግን በጣም ነው የሚያሳዝኑኝ ብዙ አመት ለፍቶ ሰባት ስምንት አመት እንትን ብሎ ቁጭ ስሉ ያሳዝናል። ግን በህጋዊ መንገድ እዚህ መጥቶ እንዳይንከራተቱ ጭራሽ ይሄ ሁሉ ብር አውጥቶ ስንቶቹ በረንዳ ዳሪ ሆነዋል። በረንዳ እያደሩ ምናምን እየተራቡ ማለት ነው ይሄ እንዳይፈጠር መንግስት እንግዲህ በራሱ መንገድ እንዲመጡ ይህ ሁሉ ገንዘብ ሳይወጣ እንድመጡ እያደረገ ነው እየሰራ አለው ነው እየተባለ ያለውና ተስፋ እናደርጋለን እንግዲህ በቅርቡ እንድስተካከልላቸው መቶ እንድመጡ ማለት ነው። ብዙ እህቶች ደግሞ አላችሁ፣ ወንድሞቻችሁን ለማምጣት ዝግጅት ላይ ያላችሁ ተረጋጉ። ያው ደላላ ስልክ ቆሟል አይልም እንግዲህ እንዲሁ ነው። ቪዛ ምናምን ተመቶላቸው ከኤርፖርት የሚመለሱት ደላላው ገንዘቡ እንዳይቆምበት ቆሟል አይልም። እና እባካችሁን መረጃውን እየተከታተላችሁ ምናምን እስኪጀመር ድረስ ታገሱ። ይህ ሁሉ ገንዘባችሁንም ከምትበሉ እህቶቼም ደግሞ ትዕግስት ይኑራችሁ። ያው ማለት አይዘጋም፣ ተዘግቶ እዛው አይቀርም። መንግስት በራሱ መንገድ በራሱ እንትን እንዲሄድ በህጋዊ መንገድ በህጋዊ ኤጀንሲዎች አሉ፣ በዛ ፕሮሰስ አድርጎ እንዲሄዱ አድርጎ ነው እንደዚህ ያደረገው ያሉ ማለት ነው። እስከዛ ደግሞ ሌላ አማራጭ ሌላ አረብ ሀገር ደግሞ አለ። ያው ሴቶችም ስመጡ በነጻ እየመጡ አይደለም፣ ሰማንያ መቶ ሺህ ብር እያወጡ ነው የሚመጡት። አንደኛ በእንደዚህ በሰው ሰው እንደዚህ ስትመጡ እንትኑ ቪዛው ቶሎ ነው የሚፋጠነው። ለዛ ይመስለኛል ብዙ እህቶቻችን እኔ ልምድ አለኝ። ለምንድን ነው ሲኦሲ የሚማረው? ሁለተኛ ደግሞ ይሄ በኤጀንት ሲሆን በኤጀንሲ ሲሆን ማለት ነው ፕሮሰሱ በጣም ነው የሚንቀራፈፈው፣ ይቆያል ማለት ነው። ይሄንን ላለመጠበቅ ስሉ በተለይ ሄዶ የተመለሱ እህቶቻችን አይጠብቁም። ሁለት ሶስት ወር መጠበቅ ስለ መጠበቅ ስለማይፈልጉ በእንደዚህ ይሄዳሉ። ሰማኒያ መቶ ሺ ብርም ከፍሎ የሚሄዱ ስላሉ ስለም እያየውም ስለሆነ ማለት ነው። ከመክፈላችሁ በፊት ትዕግስት ይኑራችሁ። እንዲሁ ነው ከኤርፖርት የምትመለሱት። ገንዘባችሁ ውሃ በላው ማለት ነው። ማንን ነው የምትጠይቁት? ማንንም መጠየቅ አትችሉ። እስከዛ ደግሞ ኩዌት፣ ኳታር አለ። ሌላ ኩዌትም ደግሞ ተከፍቷል። ኳታር፣ ሌላ የት ነው? ጆርዳንም። ያው ጆርዳንም ሰው እየመጣ ነው በእርግጥ ጆርዳን እንዋልላቸውም፣ ግን ከመጣችሁ መልካም ቤት ይቅጠማችሁ እና ይህንን እድል ተጠቀሙ እንጂ በእንደዚህ መንገድ አትሞክሩ። ያው ሰው እየመጣ ነው፣ እየሄደ ነው ምናምን ብሎ እንትን ያዋክባችኋል። እንትኑ ምንድን ነው ስሙ ጠፋብኝ፣ ደላላው ማለት ነው። እህቶቼ ተረጋጉ። እስቲ ወንድሞቻችሁን ባሎቻችሁን ደግሞ ለማምጣት ፕሮሰስ የጀመራችሁ በጣምር ገንዘባችሁን አታውጡ። በሚዲያ መረጃውን እየተከታተላችሁ መንግስት እንግዲህ በራሱ መንገድ ምንም አይነት ወጪ ሳያወጡ አራት መቶ ሺ ብር አምስት መቶ ሺ ብር ሳያወጡ በዝቅተኛ ወጪ እንዲመጡ በራሳቸው ሙያ ተምሮ ምናምን ነገር እንዲመጡ እያደረገ ነው ያለው እያሉ ነው እና በጣም ደስ የሚል ነገር ነው። የእውነት እንደዛ ከሆነ ማለት ነው። ኢትዮጵያ ውስጥ መስማ በጣም ነው የምታዝኑት ማለት ነው። በጣም የተማረ ሰው ሀይል አለው፣ ግን ስራ የለም፣ ቁጭ ብሏል፣ ስራ ፈት ሆኖ ስራ የለም። ስራ ካገኙም ደግሞ ከአስር ሺህ ከአምስት ሺህ ብር አያልፍም። የቤት ክራይ፣ ቀለብ አይችልም። በቃ ምንም እኛ የምናውቀው ነገር ነው። ምንም አዲስ ነገር የለምና ማለት በቅርቡ መንግስት ቶሎ እንዲከፍት ተስፋ እናድርጋለን። መክፈትም አለበት ግዴታ ነው። ይህ ሁሉ ሰው ኢትዮጵያ ውስጥ ሆኖ መጨናነቅ የለበትም። አንድ ሰው እውቀት እያለ ለምንድን ነው ማለት መቀመጥ የለበትም። ሞቶ መስራት አለበት። ያው ብዙ ቻለንጅ አለው። እንዱባይም ስመጡ ቀላል ነው እያልከው አይደለም። ስንቶቹ ደግሞ ማለት ሙቀት አለ። ይህን እንግዲህ ተቋቁማችሁ ከቻላችሁ መታችሁ መስራት ምንም የሚከለክላችሁ ነገር የለም። ሙሉ በሙሉ መከልከል መዝጋት ሳይሆን በህጋዊ በሆነ መንገድ ቶሎ መክፈት አለበት መንግስት። ሰው ልጅ መብቱ ነው የፈለገበት ተሰዶ መስራት ማለት ነው። እና እህቶቼ አዳዲስ የሆናችሁ ደግሞ ሳይስክራይብ አድርጉ። ውሃ ፈንድቶ ነው እቃ ማጠቢያው ማለት ምን እንደሚሻለኝ እንዳለ ነው። በቃ እኔ ከላይ አጥባለሁ፣ ከስር እንዳለ ኪችኑ ውሃ በውሃ ነው የሆነውና ሁሌ ምርር ነው ያለኝ የማጽዳቱ ማለት ነው፣ እየፈነዳ ሌሊት። አሁን ከእንቅልፍ ጠዋት ስነሳ ክችኑ ውሃ ሞልቶ ነው የሚጠብቀኝ። እና ብቻ የሆነ እያሰለቻልና ሽታው ደግሞ የቆየ የእንትኑ ምናምኑ በጣም ወደ ላይ ሲወጣ ሽታው በጣም ነው የሚደብሮ። በስመ አብ። እና ደግሞ የሚገርማችሁ ነገር አይጥ አለና፣ በስመ አብ ወልድ። ማነው እንደ እኔ ግን አይጥ የሚፈራው? ይሄ እንትኑ ጉርጋዶው አለ አይደለ? ከስር እንትን አይጥ ይወጣል። እኔ ከየት እንደሚመጣ አላቅም። ከውጭ ከእንትን ከእንትን ውስጥ እየገባ ይሆን አላቅም። የሆነ ጊዜ አይጥ ከዛ አይጥ ወጥቶ አይቼ በስማ ወልድ፣ እና ዋፈ እንድቶብኝ ነው ይላቸዋለሁ። እህቶቼ ተጠንቀቁ፣ ገንዘባችሁን እንዳትበሉ እላለሁ። ሼር እያደረጋችሁ መረጃ ደግሞ ከሰው እየሰበሰባችሁ ዝምብላችሁ ገንዘባችሁን ከማውጣታችሁ በፊት ቆም ብላችሁ አስቡ። ደላላው ቆሟል አይልም፣ ለራሱ ጥቅም ስል ግን፣ የተከታተላችሁ ገንዘባችሁን አታውጡ። ለወንድ መቶ ፐርሰንት አሁን ቆሟል። ግን ቆሞ እዛው አይቀርም። መንግስት በራሱ መንገድ አመሻሽተው እንግዲህ በህጋዊ መንገድ ተምሮ ምናምን እንዲሄዱ ለማድረግ ነው። ትዕግስት ይኖራችሁ እህቶች፣ ሴቶቹም ሆነ ወንዶቹ ገንዘባችሁን እንዳትበሉ በቅርቡ ደግሞ እንደሚከፈት ተስፋ እናድርጋለን። ሴቶቹ ደግሞ እናንተ ቢያንስ እድል አላችሁ፣ ሌላ ሀገር የመሄድ እድል አላችሁ። አይዛችሁ፣ አውቃለሁ ቀላል አይደለም። ቪዛ መጣ ስትባሉ ራሱ ደስ የሚል ነገር አለው። ከዛ ቲኬት ተቆርጦላችሁ ቤተሰብ ሸኝተው ደግሞ ከኤርፖርት ስትመለሱ በጣም ላይምሮ ራሱ በጣም ነው የሚጨንቀው እና አይዛችሁ፣ ምንም ማለት አይደለም። ሌላ እድል ተጠቀሙ። ሁላችሁም በያላችሁበት መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ። ቻው ቻው